ሰላም ሰላም፣ ውድ የሆናችሁ የቲክቶክ ጓደኞቼ እንዳደነገጡ በመጀመሪያ እንዳደነገጡ በጣም ሰላም ነኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ይህን ነገር ማሳወቅም አያስፈልግም፣ ግን ምናልባት ለሌሎቻችሁ ትግስት ለሌላችሁ ሰዎች ይጠቅሟቸዋል በሚል ነው ይህን ቪዲዮ ያዘጋጀሁት። እንደምታዩኝ የደረሰች የደረሰች ነፍሰጡን ነኝ በጣም መጥፎ ቦታን ተቀምጬ ያለሁት እንደምታዩት እቃም ከኋላ አለ። ምንድን ነው ብላችሁ ልትጠብቁ ትችላላችሁ። እሺ ጓደኞች፣ በመጀመሪያ ግን ማንኛውም ሰው በሕይወቱ ይፈተናል። ሲፈተንም ደግሞ በትዕግስት ማለፍ እንዳለበት እንዳለበትና በሚያምንበት አምላክ እምነት ጥሎ መጠበቅ እንዳለበት አምናለሁ። ይሄ ነገር እኔ ላይ ነው የተፈጸመው። ይህም ነገር ሲፈጸምብኝ ይደርስብኛል ብዬ ሳላስበው ሳላስታውለው፣ አንዳንዴም የችኮላ የምናደርጋቸው ነገሮች እንደሚጎዱ ለማሳወቅ ይጠቅማቸዋል ብዬ አስባለሁ። በቃ ምን ብዬ ልንገራችሁ፣ ሁላችንም ተፈታሚዎች ነን። ሁሉም ሰው ማለት ነው። ምንም ገንዘብ ቢኖራችሁ የተደላደለ ኑሮ ቢኖራችሁ የምትተማመኑበት ነገር ቢኖራችሁ የሆነ ችግር በህይወታችሁ ላይ ታሳልፋላችሁ ወይ። አንዳንድ ሰው በችግር ያልፍና ያልፍለታል። አንዳንድ ሰው ደግሞ ሀብት ይኖረና ወደ ችግርም ሊዘልቅ ይችላል ማለት ነው። ስለዚህ ይህን ነገር ሁላችንም አምነንበት ነው መኖር ያለብን፣ እንጂ አሁን ሀብታም ሆኖ አባቱ ስራ ስላለው እናቱ ስራ ስላላት የሚያከራየው ቤት ስላለ ሁሉ ነገር ስላለው ምንም አይቸግረው ማለት አንችልም። ይህንን ማወቅ አለባችሁ። እኔም ደርሶብኛል፣ ማንኛችንም ደርሶብናል ማለት ነው። እሺ፣ በመጀመሪያ ይሄ ነገር እንዴት ተከሰተ? አሁን እገልጽላችኋለሁ። ይታያቸዋል ከቀኑ ከምሽቱ አሁን አንድ ሰዓት ምናምን ሆናል። ንፋስ እየገባኝ ነው። ቤት ካላችሁ ምንም ትሆናላችሁ። ቤት የሌላችሁ ጉባኤ ላይ ተካይታችሁ ትኖሩ፣ ግን ታሳዝናላችሁ። ያው እንደምታዩት አሁን ከምሽቱ ሁለት ሰዓት ሊሆን ነው። እንደምታዩት ብርድ አለ። እቃም ይሄው እንዳለ እዚህ ነው። የሆነ የማይገባበት ቤት ነው ስላችሁ፣ ዝም ብሎ አይገባም። በድብቅ ነው የሚገባ። እስከምገባ ጨንቆኛል። መጨረሻ እንደምን እሺ ጓደኞቼ፣ ይሄ ነገር እንዴት ተከሰተ? አሁን ነጋቸዋለሁ። ይሄ የተከሰተበት ምክንያት ምንድን ነው? ይኔ አባት ቴዲ ራሱ አሳዝኖኛል። ይዛን ቀን ማለት ነው። ይሄ ነገር የተከሰተበት ምክንያት አሁን ያለን በቀደም በፊት የነበርንበት ቤት በጣም ጠባብ ናት። ምናልባት የምታውቁት ከሆነ ከዳማ ክፍል የምትባል ናት። ይቺ ከዳማ ክፍል ማለት በጣም ጠባብ በመሆኗ እኔ ነፍሰጡ ስሆን ሊበቃኝ አልቻለም። በፊት ያው እኔና ቴዲ ስለነበረን ምንም ችግር የለውም ይበቃን ነበር። አሁን ግን እኔና እኔ ቴዲ ልጄ ስለነበርን እንደገና ም ሎልድ ስለደረስኩ መቀየር እንዳለብን ስላወቅኩ ቀጥታ ምንድን ያደረግነው ለመቀየር ተዘጋጀን። ብዙ ተንገላጅ ያለው ቤት ክራይ ለማግኘት ያልገቡበት ያልቆፈትኩት ጉድጓድ የለም እና ይህን ነገር አግኝቼ ገብቼ ኡፋይ ለማለት ነው የቸኮልኩት ማለት ነው እና ያለንበት ቤት በጣም ጠባብ ነበር ከዛ የሆነ ቤት አገኘንና መጀመሪያ ግን ከዛ በፊት የሆነ ቤት አግኝቼ ቤቱን ወድጀው ነበር እና ግን ከዛ በፊት ትንሽ ያልተመቸኝ ነገር ስለነበረ አልገባበትም ነበር ከዛ እሱን ትቼ እዛው አካባቢ መነበርኩበት አካባቢ ጋር ቤት አገኘው ቤት ካገኘውም በኋላ ቀብድ ሰጠው ቀብድ ከሰጠው በኋላ እንግዲህ ስለቸኮልኩ ነው ይሄ ነገር የተፈጠረው ቀብድ ሰጠቼ እቃዬን መቼ ማምጣት እንዳለብኝ ጠይቄ ተነጋገን ሄድን ማለት ነው። እቃዬንም እኔ ለጓደኞች ለአንድ ሰው አላሳወቅኩም። በድብቅ አኪያን አውቄ ላኳት ማለት ነው። በድብቅ ነው ይህን ነገር ሰርፕራይዝ ለማድረግ እየቸኮልኩት። ከዛ እቃዎችን በተባልኩበት ሰዓት ያው እንደምታዩት ውጭ አካባቢ ነበረ፣ ቆሻሻም አጠገቡ ነበረ። ለምን በድብቅ ነው እቃው የሚገባ ነበር? የዛን ሰዓት ማለት ነው እንዳለ ማለት ይቻላል። ከትንሽ እስከ ጥልቅ ያለኝ ቀይን አሸካክሜ እዛው ቁጭዬ ሴትዮዋን መጠበቅ ጀመርኩ ማለት ነው። ሳያት መጣም ሳያት መጣም። በመጨረሻ ስልካ አላነሳ ብላ ነበር። በመጨረሻ ስልካ አንስታልኝ መጣች ማለት ነው። ስትመጣ ምንድን ያለች ይህን ሁሉ ለምን አመጣሽ? እኔ እኮ ሁለት ሻንጣ ብቻ ና ምጭ ያልኩሽ አለችኝ። በጣም ደነገጥኩ። በጣም ፈራው። በቃ ሆነው ጠፋኝ፣ አልኳችሁ ከዛ መጣው ለማንኛውም ብላ ሄደች። ሄዳም ጠፋች። እንደዛ እርጉዞኝ ማለት ነው አልመጣችልኝም። ጠብቄ ጠብቄ ጠብቄ ጠብቄ በመጨረሻ ላይ ስልክ በሰዋ ስልካ፣ ዛሬ እቃሽን ማስገባት አልችልም፣ እቃሽን የሆነ ቦታ አስቀምጪውና ነገ ይገባል አለች። በጣም ደነገጠን። እኔም ቴዲ ቴዲ፣ መጀመሪያም ይቅብን ሌላውታን ኒድ ብሎ ነበረ። ከዚህ ፈጣሪ መቼም የውስጤን ያውቃል። የለመንኳት ድንግል ማርያም ምንድን ነው ያደረግነው? እዛው ማንጋት ስላለብኝ እዛው አነጋ ነው ማለት ነው። ግን ሌሊት ላይ ሊነጋ አካባቢ ዘመኞቹ መቀመጥ እዛ ጋ እንደማልችል አባረሩን ማለት ነው። ሲያባረሩን እቃችንን እንዳለ የወስደን የታደረግን አስፋልት ላይ። አስፋልት ደግሞ ፖሊስ ከመጣ ታቁታላቸው ፍርሃት ነበረን፣ ደንግጬ ነበረ። ከዛ ምንድን ነው ያደረግኩት ቀጥታ እዛው ቁጭ ብለን እኔም ጃኬቴ ለብሼ ቴዲም እዛ ቁጭ ባለበት አነጋ ነው ማለት ነው። ነጋ እንግዲህ አስቡት ያለው ንፋስ፣ የዛን ሰዓት ንፋስ ነበረ፣ እንደአሁኑ ሙቀት አልነበረ። በጣም እየቀጠቀጠኝ ነበረ እኔ። ምን ብዬ ልንገራችሁ፣ በጣም የሚዘገንን ፓርት ነበረ ማለት ነው ለእኔ በተለይ እና እያዳፋኝ እዛው ቆም ያደርኩ፣ እዛው ሌሊቱን አነጋሁት ማለት ነው። ሲነጋ በፊት ደውዬ የነበረበት ቤት ነበር ቤት ከዛ ካልተያዘ ብለን ስንደውል አልተያዘም አሉ። ሲነጋጋኑ ተባልን። ቀጥታ አሁን ያለንበት ቤት ገባን ማለት ነው። ምንጊዜም ዶን ጀጅ ምን ይላል በእንግሊዝኛው፣ ብዙም ትክክል ባልሆንም ዶንጀት ከቨርቡክ ዶንጀጅ ነው ጀጅ። ለማንኛውም በሽፋኑ ሰውን እንትን አትበሉ ይባላል እኛ ያሁን ያለንበት ቤት ውጭና ውስጡ ይለያያል። በቃ ውስጡ ፍቅር ያለበት ደስ የሚል ቤት ነበር ማለት ነው። እና እዛ ገብቻለሁ ማለት ነው። በህይወታችሁ እንደዚህ ትፈተናላችሁ። ፈተናም ሲመጣ ለበጎ ነው ብላችሁ ማለፍ አለባችሁ። አንድ ቀን ደግሞ ፈጣሪ ነገሮችን ያስተካክልና ጥሩ ነገር ሊያደርግላችሁ ይችላል። እና ለበጎ ነው ለበጎ ነው እላችኋለሁ። ለማንኛውም ይህን ይመስላል። ተከሰተብኝ ነገር ይሄ ነው። አትቸኩሉ፣ እንትን አትበሉ፣ ትግስት ይኖራችሁ። ነገሮች ሁሉ ይቀያየራሉ። እኔ የዛ ሰዓት ያለኝ ጉጉት ነው ሰፊ ቤት ተካይቼ ልጄን ወልቼ የዛ ቅፌ በቃ እኔ ብዙ አለሜ ነው። ቀድሟችሁ አታቅሉ ደግሞ እና ለዛ ነው ጓደኞቼ በጣም ማመሰግነው ትማሩበታላችሁ ብዬ አስባለሁ። ያው በእኔ ቤት ይሄ ነገር ሊከሰት የቻለው ችግር ውስጥ ልገባ የቻልኩት ምንድን ነው አንደኛ ሰውንም በማመኔ ነው። ሰው አንዳንዴ ለሁለተኛ ጊዜ እዚህ ሀገር ስመጣ በትልቅ በትልቅ ነገር ሰው እንትን ሲለኝ ሲያስቀይመኝ ማለት ነው። አንደኛ ቴዲ ሊመጣ ስል የተፈጠረው ነገር ታውቃላችሁ። ሁለተኛ ነገር ደግሞ እና ለሁለተኛ ጊዜ አሁን በአሁኑም እንደዚህ ሰውን አምኜ እንትን ሲል ማለት ነው። አንዳንዴም እንደውም የሆነ ችግር ከመድረሱ በፊት ማማከር ካለባቸው አጠገባቸው ያለውን ሰው ብታማከሩት። አሁን እኔ ለማንም በዛ ሰዓት አልተናገርኩም። ተናግሬ ቢሆን ግን እነሱም ያግዙኛል፣ እቃይም እንደዛ አይሆንም፣ እኔም እንደዛ ቁጭ እያላድርም እና ለማንኛውም ትማሩበታላችሁ ብዬ አስባለሁ። በሌላ ቀን እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ቴንኪዩ።